ሃያ ሁለተኛውን ክፍል እነሆ። አንተ ባህሩ፣ ባህሩ፣ ምን ላድርግሽ? ምን ላድርግሽ? ስራ ይዣለሁ አይታይሽም? ሲለምኑህ አይገባህም ዋ እንዴ! ስራ እኮ ነው የያዝኩት። ብለኝ ድምፁ የሚረብሽሽ ከሆነ ከአካባቢው ራቅ ማለት ትችያለሽ። ምን አንተ ባህሩ አንተ እንዴ! አንቺ ምን ሆነሻል? ብትመጪኝስ ኖሮ ዞር በልልኝ። የዚህን ብረት ድምፅ ስሰማ ያመኛል ማለት አማርኛ አይደለም። ስራ ነው የያዝኩትስ ማለት አማርኛ ቆይ ታዲያ አንቺ የምትታዩ የምትበዩ የምትሰቢው ሁሉ ያምሻልና፣ እኛ ምንኑ እንጃልህ እንጃለ። ብርቱካን ነውይሄንን አልጋ ዛሬ ሰርቼ ነው ብዙ ትዛዝ ነው። ይሄንን አንቺም ታውቂያለሽ። እና የት ሄጄ ልኖርልህ? እኔስ የት ሄጄ ልስራለሁ? እንጃለ ነግሬሃለሁ። ይሄንን ኮተትን ይዘህ ከዚህ ይብጥ። እንዴ፣ ምን ነው ግን የአንቺ እርግዝና? አንቺ በዛ ከዚህ በፊት የቀለም ሽታ ያመኛል አልሽ። አንቺ ወጣ ስትይ እና ስተኝ እየጠበቅን መቀባት ጀመር። አሁን ደግሞ የብረቱ ድምፅ ሲጮህ ያመኛል። ታያለሽ፣ ገና ለገና አንቺ አርግዘሻል ብለን ሰርተላን ብላ ነው እንዴ አፈር ብላ ተረጣላቲ። አንተ አንቺ ለከቂ ሲማቴ የጋለ ነው እንዴ? እንዴ! እንዴ! እንዴ! እንዴ! እንዴ! አንተ አንተ፣ ነፍሰ ጡር አንተ! ማሩ ተንጂ፣ እንዴ ግደለኝ ለምናት ገድለኝ ግደለኝና ግደለኝ። እንዴት አባቱ ብረቱን ካልያዝኩ እኮ ነው የምትለው? ጎሽ ጎሽ ጎሽ ጎሽ አንተ ባለጌ በልሽ፣ እሷ አለቀቃት እንዴ? ምን ማለት ነው? ሆዶ አንዳት መታት ባሩ ሰጠኝ። እሱን ብረት ዛሬ አንቆራጥጫ አንቆራጥጫ፣ ያለቀቁ እንደሆን ዛሬ ማማ ጥፎ። እርሶ ደግሞ ይረፉ። እስኪ ምን አርጊ ብለህ ነው አንተ ነፍሰ ጥራን የምትደበድባት? እኔ ያልደበደብኳት እራሷ ናት፣ አላሰራ ያለች መቶኛል። ምክምታ ምን ትሆንልህ? ትሞትልህ? መናጤ ደሞ አንተም ብሎ መቼ እስኪ ቆይ፣ ባኮል በግቤ ምንድነው የገባው? በቀደም ይሄ በገዛ ቤቱ ሚስቱን ሲደበድብ አደረ። ዛሬ ደግሞ አንተ የገዛ ልጄን በገዛ ግቤ ትመታ? እኔ አልመታኋትም እንዴ። ብረቱ ሲጮህ ያመኛል፣ አቁም ስራህን አለች። አላቁምም አልኳት። ሰደበችን፣ ዝም አልኳት። ታዲያ የሰደበችን እንደሆነ መልሰህ ሰድባታለህ እንጂ ትመታታለህ? አልመታኋትም። መበየጃውን ልትነጥቄን ስትል የጋለ ስለሆነ እንዳትይዘው እየተከላከልኩኝ ነበር። መበየ ጃውን ለምንድን ነው የፈለገችው? ይፈለገቹ ሲበየት ድምፁ ይረብሸኛል፣ ያመኛል ብላ ነው። አው ያመኛል። ድምፁ ብቻ ሳይሆን አንተንም ሳይ ያመኛል። ካመማት አመማት ነው። ታዳኔ የት ይጀልስ ነው እኔ ሲት ይጀል ነው። ድምፁ እኮ ሲጮህ ይነዝረኛል፣ ልቤን ያመኛል። ሲበየድ የሚወጣው ሽታም ወደ ላይ ይለኛል። ሲበየድ ይሸታል እንዴ? እኔን ሸቶኝ ያው እሷን ሸተታታ እንዲህ ነፍሰ ጡር እኮ ናት ለአንተ የማይሰማ ሽታ እሷን ሊጣላት ይችላል ያመኛ ያህያ ጉርቶሻል እንዴ ምንሽን ነው ጎኔ ኧረ ምንም አልሆነችም እንደ እች ልጅ አንድ ነገር ትሁንና ዛሬ እና ሰዓት መታት ነው እንዴ ተቃስተ ምናልባት ምጥ ሆን እንዴ እዴ ይሄ ደግሞ ገና ናት በብረሽ እንጣናው ልቋታታ ተመተንፈሻታ ኧረ፣ እባካችሁ ደግፏት እንዳትወድቅብኝ። እንዴ መማጥፋ ምን ወለ ያዛት? ወይኔ! እንዴ አይደለም ደና ነው። አክሞቹ እኮ ምንም ማሉን አሉሽ ማሉሽ አልትራሳውን ተነሳ ምን ነው ኮሎን። እሺ፣ ታዲያ ለምን ያመኝ ሆዴ ቆሰለኩ፣ ስለምታለቅ እሺ ነው። እስኪ ዝም በይነተኝ፣ ዝም ወይኔ፣ ነይ፣ እሺ፣ በቃ ዝም ነይ። ዝም ዝም አልልም። አንይ፣ ዝም አልልም። አንተ ከፈለግ ዝም በል። እሺ፣ ዝም ማለት አው፣ አንተ ዝም በል። ታዲያ ምን ላድርግ? እኔ መልሼ ልደባደብ? ስሙ ወንድነት ነበር ልደባደብ ብትደባደብ ምን ትሆናለህ ወንድ አይደለህም ማንም ወንድ ሚስቱን ሲመቱበት እያየ ዝም አይልም አንተ ኔ ባል ግን ተመትቼ ሳለቅስም በይን የምጠርግበት ሶፍት ታቀብለኝ ስትመቼ እኔ አላየሁም ባታይስ ተመትቻለሁ ካልኩህ አታምነኝም ብለን አታጋኙ ሊመታሽ ከጅሎ ሊሆን ይችላል ግን አልመታሽም ሊመታሽ ከጅሎ ሊመታኝ እንደ ከጀለስ ታምናለህ ምናልባት ዞር በል ከአጠገቤ የት ልጅ አላውቅልህ ባህሩን በደበድብልሽ ደስ ይልሻል? ማ አንተ ነ፣ ደብዳቤው እንኳን እኔን መጥተው አንተን ራሱ በቦክስ ሲያጣድፍ መች ዝንቡን እንኳን እሺ ብለኸው ታውቃለህ? እኔ ከማንም ጋር መጣላት ስለማልፈልግ ነው እንጂ መማታት ይሄን ያህል የሚከብደኝ አይመስልኝም። ታውቂያለሽ፣ ደግሞ እኔ በዱላ አላም ነው። እቺ የፈሪ ሰበብ ናት። እኔ ፈሪ አይደለሁም። ፈሪ ማነ? ተማታው ያልከ ጊዜ እንኳን በድንጋይ ነው የምትማታው። ለስሙ ባል አለኝ ብዬ አወራለሁ። አንተ ግን ልብህ ከምንድነው የተሰራው? አንዳንድ ጊዜ ፈሪ መሆንን ሳስብ ሚስት በመሆኔ እንደማፈር ታውቃለህ። ምን አልሽ? ወይ እንደ ሌሎቹ ባሎች ሰርተህ አታኮራኝ፣ ወይ የደበደበኝን ደብድበህ አታስደስተኝ። ዝም ብለህ ባል ብቻ በቃሽ። ዝም በይ፣ ዝም በይ፣ ዝም በይ፣ ዝም በይ! የማንም መጫወቻ የሆኑ ዝም ማለት ጀግንነት እንዳይመስልሽ፣ ውርደት ነው። እሺ እኔ በምን ልኩራ ቻው እሺ ዋ ነግሬሀለሁ ጠቢቡ ሄደህ እንዳትጣላ አንተ ጠቢቡ ነግሬሀለሁ አንተ በኋላ አንድ ነገር ብትሆን እኔ አባት የሌለው ልጅ አላሳድግም ይሄ ልጅ አንድ በሉልኝ። ዛሬ ምን ዝም ብለ ቁልጭ ቁልጭ እያልክ ታይኛለህ? የጠየቅሁ ናት መልስልኝ። ይቅርታ አልኩኝ እኮ። የልብን ከሰሩ በኋላ የቅርታ መጠየቅ ሙያ እንዳይመስልም። ጠላት እኮ ከሩቅ አይመጣም። እናንተዬ፣ አሁን ያለፈው አልፏል። ልጁን በድርጊቱ ተጸጽቷል። አይ አትከላከልለት። አንተ ራስ ጉዱን እያወቅ ዝም ብለ በማቆየት የጥፋቱ ተባባሪ ነው። በጣም በጣም ነው። ይህም ማዝ ነው። እኔም በጣም በጣም አዝኛለሁ። አንተ ያልታመንክ ታዲያ ማን ይታመን? እኛ ጣታችንን ሌላ ላይ እንቀስራለን። አጥፊያችን በግቢያችን ተቀምጧል። በጣም የገረመኝ ከምህረት ጋር የተጣላሁበትም ምክንያት እያወቅ እውነቱን ልትነግረኝ አለመፈለግ። እንደዛ ስንናደድና ወረኛ ወረኛ እያለን ስንሳደብ ምን አፍ ክለጎመው? አንተ ወረኛ አትስደብኝ፣ ማማ አትስደብኝ። አንተን ሰው ብዬ ቁጭ አድርጌ ስላናገርኩ ሆኖ፣ እንደ ስራህማ እኮ አንተ መሰቀል ነው የነበረብህ። እሺ አሁን ምህረትን ምንድን ነው የምላት? በሐሰት የሆነ ጀልኩሽ ተሳስቼ ነው ይቅርታ አድርግልኝ። አላደርገውም። ታያለህ መጨረሻውን። ባህሩ ገና መች መጨረሻው ጋር ደረስንና፣ ካንተ ጋር ተመሳጥሮ ስማችንን ጥላሸት የቀባው ማን ነው? አንቺ ደግሞ ከሰውራ ሰውረጂ እንዴ። ጋዜጠኛውን ምን አጠፋ? እየደወለ የኃይሉ ያለህ እያለ ወተወተ፣ ምላሽ ሲያጣ የመሰለውን አተመ። ጋዜጠኛው ግን የቴሌቪዥን ነው አላላችሁ? እኔም እኮ ግራ የገባኝ እሱ ነው። አንተን ያናገረህና የአንተን መምጣት ከኔ ጋር እየደወለ የጠይቀኝ የነበረው የቴሌቪዥን ጋዜጠኛ ነው። ስለ ጋዜጣው እኔም ምንም የማውቀው ነገር የለም። ወሬኛ፣ የሰው ወሬኛ ማማ፣ ወሬኛ አትበኝ። በስድብ ካለፈልህም የፈጠረህን አመስገን። እንደ አንተን አፈር ድሜ የሚያስፈላልኝ ወንድ እኮ ነው ያጣሁት። እስቲ ረጋ በይ ጥፌ እንዴ። አሁን መቆጨቱን ትተን የተበላሸውን ብናርም አይሻልም? ምህረትና ኃይሉን ማስታረቅ ቅድሚያ የምንሰጠው ጉዳይ መሆን አለበት። አይ ግዴለም፣ እኔ ራሴ ሄጄ ይቅርታ እጠይቃታለሁ። በነገራችን ላይ ማማጥፌ፣ መኝታ ቤቱን መልቀቅ አለብኝ። እስከ ዛሬ ለእኛ ብሎ ተቸግረዋል። አሁን ግን እወጣለሁ። እሱማ ካፌ ላይ ቀደምከኝ ልጄ። የብሌን መኝታ ቤት በአንተ ዕቃ ተሞልቶ አይደለም ያለው? እቃውን ሌላ ሌላ ቦታ እናደርግና ቤት እስክታገኙ ባይሆን እዛ ትቆያላት። እስኪ ቆይ፣ ከአሁን በኋላ ግን እየተደባደብንና ሰውን ቅልፍ እየነሳን የጥፎ ወርቅን ቤት ሰላም እናደፈርሳለን ማለት ዘበት ነው። ግድሎትም፣ ማማጥፌ ከመኝታ ቤቱ ብቻ ሳይሆን ጠቅልዬ ከቤቶ ነው የምወጣው። ከመጣላታችን በፊት ምህረት ቤት አግኝቻለሁ ብላኝ ነበር። እኔም ወደዛው ሄዳለሁ። አዎ ታረቁ። እኛም እቃ በማጓጓዙ እንረዳችኋለን። እንዴ ኧረ እባካችሁ በንዴት ሆናችሁ የምትወስኑት ኋላ መዘዝ እንዳይኖረው። መዘዙማ ይህ ልጅ ነው። ምን ይደረግ፣ ምን ይደረጋል? መቼም ለፍርድ እናቀርበው ነገር ምዕረትንም ኃይሉንም ይቅርታ ይጠይቃ ብሌንንም ይቅርታ ይጠይቅ። እኛ መቼም በጋብቻም ቢሆን ተዛምደናል። ተበላሸ ብለው ጣትን ቆርጠው አይጥሉ። የስራህን ይስጥህ ብለን ትተናል። ጠቢቡ ምነው፣ ደህና አይደለም እንዴ? ዝምታ አፍራቻ እንዳይመስልህ። አንተ አንተ ጠቢቡ አረ ኃይሉ ያዘው እንጂ፣ አንተ ተው እንዴ! ምን ጅል ነው ይሄው፣ ነግሬያለሁ። ተሰነዝርና

አምጣ ያዘ፣ አምጣልኝ ውንቀያዘይ አንተ ደግሞ ባህሩ፣ አይዞህ። ወይኔ ልጄን፣ ወይኔ ልጄን! አሁን አንተን የሚመታ ወንድ ጠፋ እያለች መከራውን ስታበዩ አልነበር? ምነው ወደኛስ ቢሆን ታዲያ እኔ ይሙት አልኩ እንዴ! ጸበላ አምጣለት እንዴ ገብሬ! ኧረ ቆይ እንዴ! ምነው ሸርተት አለ ሸርተት አለ። ቆይ፣ ጥፌ፣ ቆይ። የተመተው ቦክስ ነው እኮ፣ ትንሽ አየር ሲወስድ ይተዋል። ተው፣ ተው፣ ቆይ፣ ተው። ለልጁም ባይሁን ለቤቱ ጸበል ያስፈልጋል። ወይ ጉድ! ኧረ፣ ይሄ ቤት እንደው መደባደብ በዛ። ዝም ካልኩ እኮ ነገ ለእኔ የማይመለሱም እነዚህ ልጆች እንዴ እኔ ነኝ እያዙሽ። ምንም ፈለግ ላላግርሽ ፈልጌ ነው። ለምን? ይቅርታ ልጠይቅሽ። ተው እባክህ። ከልቤ ነው የምወጣው። አጥፍቻለሁ። ይቅር በል። ስለመታሁሽ ይቅርታ። እንደዛ ማድረግ አልነበረብኝም። አሁን ነበረ ይቅርታ። እሺ። እግዚአብሔር ይስጥሽ። አንድ ቦታ ቁጭ ብለን እናውራ፣ ሻይ ቡና እያለ ካንተ ጋር ቁጭ ብዬ መነጋገር አልኩህ። ከአሁን በኋላ ከአንተ አጠገብ የሚቀመጠው ፍርድ ቤት በቅዱ፣ የፍቺ ጥያቄ ቀርቷል። ለምን አሁን ይቅርታ አደረኩልህ አላልሽ? ታውቂያለሽ፣ ይህ ጊዜ አጠፋለሁ ይቅርታም ጠይቃለሁ። አንቺም ይቅርታ ትይኛለሽ። ለምን ለምን? ምንም ያጠፋው ጥፋት አይታይም

ወንጀላ ስለምሸማቀቅ እንደዚህ እመታለሁ። ሃይ እኔ ምህረት እባክሽ ጣም ቀለኛ ወዴት እየሽ ነው? ጣራ

ተጠጋኝ? መቼ ተጠጋሁሽ? እየተጠጋኝ ነው። ዋ ቻው ልልሽ፣ ኮሎ ጨብጭኝ፣ እንዳት ነካኝ አይሉ በልጃችን፣ በእናትህ፣ በእግዚአብሔር እንዳትመታኝ። ቻው፣ ምህረትሽን እፈልጋለሁ፣ ስልክሽን እጠብቃለሁ እናገራለሁ እናገራለሁ እናገራለሁ። አንድን ቀን ሰሜ አግኝቼ አላቅም እንዴ! በቤት የሚሰራውን ንገሩኝ ነው። ቆምለው። ምን እንንገርሽ? ማማ ባል ተብዬሽ ሁልጊዜ እንዴ እያመሸ ነው የሚመጣው። አትደብቂኝ፣ ንገሪኝ። እንትዬ ምንድን ነው የምትይኝ? እኔ እንኳን ያንቺን ያህል አልተናደድኩም። ሚስቱ እኔ፣ አንቺ ምን አገባሽ ነው የምትይው? እንደዛ አላልኩም ታዲያ የደረሰች ሚስቱን ጥሎ የትም ሲያመሽ ተቆጭም የለበት። አያመሽም። የት አለ ታዲያ? ከምሽቱ አራት ሰዓት ላይ ቤቱ የማይገባ አባወራ ምን ይባላል? ምን ይባላል? ሲገባ ሁለተኛ እንዳይለምድ ተብሎ ይመከራል። እስከ ዛሬ እንደዚህ እየመከርሽ ሆኖ ይኖረው ። ሁልጊዜ አያመሽም አልኩሽ። አልፎ አልፎ የሚሄድበት ቦታ ሲኖረው ነግሮኛ ይሄዳል። አሸፋፍኝለት እባክሽ። የት ሄደ? እኔ እንጃ። ስንት ሰዓት ይገባል? እኔ እንጃ በእኔ እንጃ ትዳሪ ቆን መሰለሽ። መውጫ መግቢያውን እየተቆጣጠርኩትም አብረን ልንኖር አንችልም። የት ቆየ? ከማን ጋር ነበርክ? ምን ስትሰራ መሸ ተብሎ እኮ ይጠየቃል። ጠቢቡ መጥፎ ነገር ሲሰራ አያመሽም። ምንድን ነው መጥፎ ነገር? በቃ ሲጠጣ ወይም ሲያጨስ እንደማያመሽ አውቃለሁ፣ የሚያመሽበትንም አውቃለሁ። የት ነው የሚያመሸው? ግፋቢል ቤተሰቦቹ ቤት። ቤተሰቦቹ ቤት በሌን የሄደበትን አላውቅም ማለት አያሳፍርም? ማንም ሚስት ባሏ ውሎ የሚያመሽበትን አታውቅ። የትም አላመሸም፣ በቃ ቤተሰቦቹ ጋር ነው ሄደው። ታዲያ አንቺ ለምን አብረሻ አልሄድሽም? መሄድ አልፈለግኩማ እኮ። ለምን መሄድ ሳልፈልግስ እኮ። ለምንድን ነው የማትፈልጊው? እሱ የሄደበት ሁሉ አብሬው መሄድ አለብኝ? አዎ አለብሽ። ለምን? ሚስት ነሻ። ውይማማ ማማ፣ ደግሞ እውነቱን ልንገርሽ እህቱ ከለንደን ቤተሰቧን ይዛ ጠቅልላ ልትመጣ ነው። ጠቢቡ የሚከራይ ቤት ፈልግ ተብሎ ስለ እሱ እየተነጋገረ ነው። ለዛ ይሆናል ያመሸው። እህቱማ እንደምትመጣ ወሬውን ሰምቻለሁ። ታዲያ የምትመጣው እህቱ እንጂ እሷ አደለ። ምን እንደዚህ ያስመሸዋል? እሺ እነግረዋለሁ ሲመጣ፣ ሁለተኛ እንዳያመሽ ይነገረዋል። አንቺማ ተናግረሽ የፈየድሽው የለ። እጥፍ ወርቅ በጊዜ እንድትገባ ብለሃለች፣ ይበይው። እሺ እኔ እውነቴን ነው። ባርነቱ ላንቺ ቢሆንም አንቺ መቆጣጠሩ ካልሆነልሽ፣ ልጅን አግብቶ በግቤ እስከኖረ ድረስ እኔ መውጫና መግቢያውን መቆጣጠር አያቅተኝም። ምነው ይህን ይሄን ያህል ግን እስር ላይ ነው። እንዲህ ያለ ነው። በግቢሽ ብንኖርስ እንደፈለግን የመኖር ነጻነት ላይኖረን ነው? ወገኞች፣ ነጻነታችሁ ማን ነካባችሁ? እንደፈለጋችሁ ደግሞ እንደፈለጋችሁ ብየትቻችሁ፣ ስትወጡና ስትገቡ ሌባ የእናንተን እግር እየተከተለ ልዘረፋ ለእናንተ ብዬ በስሎሻል አንቺ እሺ መሄድሽ ነው ታዲያ ምን ልስራ እዚህ ቁጭ ብዬ ባልሽ ማምሸቱን እያሰብኩ ሽበቴን ከማበዛው እዛው ቤት የሆኜ ብተክዝ ይሻለኛል አንቺም ብቻሽ መሆኑ ከሰለችሽ ኔ ኔጋ እኔማ ታጫውቱኛላችሁ ብዬ ነበር አመጣጤ ጋሽ ገብሬ የሉም እንዴ አልገባም እስካሁን ምን ነው ምን ነው? አልፎ አልፎ ከጓደኞቹ ጋር ሲጫወት ሊያመሽ ይችላል። ምን ያስገለፍጥሻል? አይ የራስሽን ቁጭ አድርገሽ እኔን እንደዛ። ምኑን ነው የኔን ቁጭ ያደረግኩት? አንቺ ስልሽ ባሎቻችን ምናመሹ እያልን ብንመካከር ይሻል ነበር ብዬ። ማን እኔ? ነን ከአንቺ ጋር የምመካከር? ለራስሽ ራስሽ ወቂበት፣ የእኔን ለእኔ ተይው። እንዴት አድርጌልሽ እንደማስገባው ደግሞ አሳይሻል ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ተጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።